ዳጣ ክፍል ሰማንያ ሶስት ላይ ምን ይፈጠራል? በሰማንያ ሁለት ሁላችሁም እንዳያችሁት እንግዲህ ኤፍራታ ዝናን በመድኃኒት እንትን ለማለት ለማስተኛት ከዛ እነሱ ለመያዝ ነበር ይህ እቅዳቸው፣ ግን ባልጠበቁት እና ባልገመጡት ሁኔታ ከሽፎባቸዋል ማለት ነው። ይህ ሁኔታ ደግሞ ለ ለመድብልና ለሞገስ በጣም አናዷቸዋል። በጣም ተናደዋል። ምክንያቱም እነሱ ይሄ ነገር ተሳክቶልን እሱን ይዘን ከዛ የምንፈልገውን ነገር እናደርጋለን የሚል ሀሳብ ነበራቸው። ነገር ግን ይህ ሀሳባቸው ሊሆንላቸው ስላልቻለ ስለከሸፈባቸው፣ በጣም ነበር የተናደዱት። ዝና እንግዲህ ኤፍራታን አይቷታል? አላያትም? ይሄ በቀጣይ ክፍል ምናየው ነው የሚሆነው። መጀመሪያ ላይ ግን እሷ ስህተቷ ምንድነው እሱ ተነስቶ እስከሚሄድ ወይም ደግሞ ሌላ መንገድ መጠቀም ነበረባት እንጂ እሱ ዛው አጠገባ ሆኖ እያወራ ይሄን መድኃኒት መጨመሯ የፍራታ ትልቁ ስህተቷ ይሄ ነው ማለት ነው። ሌላ ደግሞ ሌላ መንገድ መጠቀም ነበረባት። ወይ ልታጠብ ሲሄድ የሚጠጣው ምግብ ላይ መጠጡ ላይ ቢሆን አሪፍ ነው። ምክንያቱም ጠጭ ላይላት ይችላል። ላጉርስሽ ብሎ ነው እንግዲህ ምግቡን ካጎረሳት በኋላ እሱ ጥሏት የሄደ ማለት ነው። እንግዲህ እነ ሞገስ ባልጠበቁ ሁኔታ ይሄ ነገር ከሽፎባቸዋል። ቀጣይ እንግዲህ ምንድን ነው ሊያደርጉ ያሰቡት እነሱ ፊት ለፊት መጋፈጥና ከሱ ጋር ያለውን ነገር መጨረስ ሆኗል ያላቸው አማራጭ። በሌላ መንገድ ሊያገኙ ስላልቻሉ እነሱም ስለቸኮሉ ቀጥታ መጋፈጥት ምርጫ አድርገው እንግዲህ ከሱ ጋር ለመጋፈጥ ዝግጅት ላይ ይገኛሉ ማለት ነው። ሰላም እንዴናችሁ ውዶች፣ እየ ደህና ናችሁ? ደህና ነኝ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። እንግዲህ ካረግ ዳጣ ክፍል ሰማንያ ሁለት ላይ እንግዲህ ምሳሌ ላይ ማህሌት እንደታገተች ናት። እዛው አልወጣችም፣ ልትወጥ አልቻለችም። ምክንያቱም ዝናን ካልያዙት ማህሌትን ቢያስፈቷት ሌላ ችግር እንደሚፈጠርባቸው ስለሚያውቁ፣ ኤፍራታ እንግዲህ ለገንዘብ ብላ የገባችበት መዘዝ ራሷን ችግር ውስጥ ከታለች ማለት ነው። በተለይ ዝና ይህን ነገር ስታደርግ አይቷት ከሆነ በጣም ከባድ ችግር ውስጥ እንደምትገባ እርግጠኛ ነኝ። ለምን ካላችሁኝ ኤፍራታ ይህን መድኃኒት ስትጨምር ካያት ዝና ይህን ነገር በማድረጓ እንዴት ብትደፍራኝ ነው በማለት እንግዲህ ኤፍራታ ላይ ሌላ ነገር ሊያደርስባት ይችላል ብዬ አስባለሁ። አይቶ እንዳላየ ካያት ዝና እንግዲህ በጣም ተናዶ ፊት ለፊት ከመድብል ጋር መጋፈጥን ምርጫው አድርጓል። እንግዲህ መጨረሻቸው ምን ይሆናል? መጨረሻቸው ድብድብ ወይስ ደግሞ ነገሮችን ተነጋግረው ለመፍታት ይሞክራሉ? በእርግጠኝነት ዝና ተነጋግረን ንፍታ ቢሉት ቢመክሩት የሆነ ሀሳብ ቢያቀርቡለት መፍትሄ ሊሰጣቸው አይችልም። የእሱ ምንድነው ዱላ ብቻ ነው ትሉ። ስለዚህ እነሱ ደግሞ በዱላ ወይ ቢገሉት ራሱ ይጎዳሉ። ለምን እሱን ከገደሉት የት እንዳለ ብሩክ አይገኝም ማለት ነው። ምክንያቱም እሱን ማግኘት ነው ዋናው መስፈርታቸው ሶ ይህን ለማግኘት እየጣሩ ግን እነሱ የሆነ ነገር ቢያደርጉት ችግር ነው። ዝናን አያገኙትም ማለት ነው። ስለዚህ መጋፈጥ ፊት ለፊት፣ ከዛ እሱን ተከትለው ሄደው ዝና ያለበትን ቦታ መፈለግ ብቻ ነው ያላቸው አማራጭ ብዬ ነው ማስበው። እንግዲህ ቀጣይ ክፍል 83 ነው የሚለቀቀው ማለት ነው። በክፍል 83 ደግሞ ብሩክ ይገኛል አይገኝም፣ ይሄ እንግዲህ የበቀጣይ ነው የምናየው ማለት ነው። ዳጣ እንግዲህ እንትናን እየጠበቀቻት ነው የሞገስን ጓደኛ ማለት ነው። ሶ መጨረሻው እንግዲህ ምን ሊፈጠር እንደሚችል አይታወቅም። ማሌትን እንዴት ሊፈቷት ሊያስለቅቋት እንደሚችሉ ይህንን በቀጣይ ነው ልናየው የምንችለው። ወይ በራሷ መንገድ ልታመልጣቸው ትችላለች። ምክንያቱም ፍቱኝ፣ ልቀቁኝ እያለች ብዙ ጥያቄ እያቀረበችላቸው ነው። ነገር ግን እነሱ ሊፈቷት አልቻሉም። ያልፈቷት ደግሞ ዝናን ይዘው ከዛ በኋላ ነው እንግዲህ ብሩክን ካገኙ በኋላ ነው ማለትን የሚለቋት፣ እንጂ ከዛ በፊት ሊለቋት አይችሉም። ምክንያቱም እሷ ከተለቀቀች ነገሮች በሙሉ ይበላሹባቸዋል። ነገሮች ከዚህም በላይ ይበሳሉ፣ ነገሮች ከዚህም በላይ ይበላሻሉ ማለት ነው። ስለዚህ ዝና እስከሚያት ድረስ እማትለቀቅ ይሆናል። እንግዲህ ዝናን ለሁለት ይዘው ያግቶታል? አያግቶትም? ይህኔ ኮ ከኋላ የእሱ ጀሊዎች ይኖራሉ ብዬ አስባለሁ። ዝና በጣም ተናዶ በሽኮላ ነበር የመጥ። ምን አስበው ነው ግን እሱን ፊት ለፊት ለመጋፈጥ የሞከሩት? በተለይ ሞገስ ሞገስ በጣም ነበር የሚፈራው እሱ ዛሬ ምን አይነት ድፍረት ቢያገኝ ነው እንደዚህ ያደረገው? እንግዲህ ቀጣይ ክፍል ደግሞ ሊፈጠር የሚችለው እንግዲህ ወይ ዝና ፈነካክቷቸው ይሄዳል፣ ወይ ደግሞ እነሱ ፈነካክተውት ዝናን ያሳርፉታል ብዬ አስባለሁ። አግተው ብሩክን እያስፈታሉ። ከዛ ውጭ ግን እነሱ ተፈንክተው በቃ። መድብር እንግዲህ ተስፋ ቆርጧል አሁን ላይ ሁሉንም አጠፋፍቻቸው እጠፋለሁ። ተስፋ የለኝም ወንድሜም ከተያዘ እኔም እዚህ ችግር ውስጥ ከገባሁ ያለኝ አማራጭ እነሱን አጥፍቶ እኔን መጥፋት ነው እያለ ነው እንግዲህ ቀጣይ ክፍል ሰማኒያ ሶስት ዝናና መድብል ይለይላቸዋል ማለት ነው። ኤፍራታ በመሀል አለች። ኤፍራታ እንግዲህ እህቷን እንድትገኝ ትፈልጋለች። ከመድብል ደግሞ ብር ትፈልጋለች። ከዝና ጋር መጣላት አትፈልግም ኤፍራታ። ከየትኛው ጋር ተሳግቶላት ልትቀጥል ትችላለች? ከመድብል ጋር ወይስ ደግሞ ከዝና ጋር ወይስ እህቷን እንደምንም ብላ አስለቅቃ ከሁለቱም ነፃ ትሆናለች። ይህንን ቀጣይ ላይ ነው የምናየው የሚሆነው ማለት ነው። ሌላኛው ምሳሌ ምሳሌ ስለ አባቷ በተደጋጋሚ ጥያቄ ያነሳች ነው። አባቴ ሄተደ አባቴ ምን ሆኖ ነው አባቴ የሚል ጥያቄዎችን እየጠየቀቻት ነው። ይሄ ጥያቄዋ ደግሞ በተለይ ለቅድስት በጣም እያሳሰባት ነው። መመለስም አትፈልግም። ምክንያቱም መልሱ ከባድ ስለሆነ ይህን ጥያቄ መመለስ እየሰለቻት ነው። ምሳሌ የአባቷን ጥያቄ ደግሞ በተደጋጋሚ እያቀረበች ትገኛለች።